ያደረገቸው እንዴ እዛ ሻሽ እያሳሰረ ቪዲዮ እያሰራት ልጅቷን፣ በዚህ እድሜዋ ገና እኮ አንድ ፍሬ ልጅ ናት። ገብርኤል እና ጋይስ ሻሽ እያሰረው ልብስ መዘብዘፊያ እያሳጠበ ቪዲዮ ያስቀርጻታል። እናትየውን ሂማ ኔሯን ተሰርታ ይላሻል። ለጊፍት ነው። ኦኬ፣ ጊፍት ማለት የራሳቸው ላይቭ ሊሰበስቡ ማለት ነው። እንደዚህ እየተሳደበ እኔ እኮ አንዳንዴ እኮ የሚያናደኝ እኮ የእኔ እኮ ነው። እንደዚህ እየተሳደቡ ለጊፍት ነው የምትሉት ነገር እኮ ነው መቤቴ ነው። ብዙ ጊፍት ወረደላት ነው። ልዬ ና ግን እንደ ራሴ ስነግረህ አቤል የምትባለው ልጅ ማርያምን ነው የምልህ፣ ላይፍን ቼንጅ አድርገህ ቀይር። በጣም ብዙ ፎሎር አለቅ፣ ብዙ ተከታይ አለቅ። ይህ ላይፍ ስታይልን አንዳንዴ የሰው ልጅ ለሀበሻ ድህነትን ማየት አይፈልግም። ማወቅ ያለብን አንተ ግን አይገባህም። ተሳደብ እናሽ እንደዚህ ቱን እያልክ ተሳደብ። የምሬ ነው ሊመስል ይችላል። የኖረበትን ድጋሚ ቁጭ ብሎ ማየት አይፈልግም። ያደገበትን ድጋሚ በሶሻል ሚዲያ ቁጭ ብሎ መመልከት አይፈልግም። አበሻው እውነታው ያ ነው። አይገባችሁም ግን እናንተ እና አይ ነው እኔ በሷ ቦታ ብሆን ላይክ እንደዚህ አይነት ላይ ፍቅር አለ ብያት ኑሮ እውነት ለመናገር እግዚአብሔርን ነው ምላችሁ። እኔ የራሴ ነው የምላችሁ። አዎ ፍቅር ያሸንፋል። ልጅ አለ ምናምን በደህንነት የተዋወቁት ምናምን፣ ግን እስከ መቼ እንደ ሀያ አራት ሰዓት ቪዲዮ መስራት ካልቀረ ቢዝነስ ማድረግ፣ ቢዝነስ ማድረግ ካልቻልክ ደግሞ አካውንትን ለሰው መስጠት፣ ቢዝነስ ላይ የሚሰሩ ሰዎች እና ከባድ ነው። ግን ለጊፍት የሚሆን ለምንም ደስ ይላል። እንደዛ እየተሳደበ ለጊፍት ከሆነ ያናደኛል በጣም። እንደውም እንሰድባቸዋለን፣ ድጋሚ ቤቴ፣ ድጋሚ ለጊፍት ከሆነ እንሰድባቸዋለን። እሺ

አርባ ጊዜ አይመልክቱ እያደስ ትስቃለች ያማታል እንዴች ለምታው ቅድ መጀመሪያ ምናችን እኔ ሊያት ገብቼ ከዛ በሷ መልክ ሙድ እንይዛለን ደሞ እኔ ቅድም ብትድፍኑ እንደዚህ የሚደግም ብሎክ አድርገሽብኝ፣ አንድ ብሎክ ብሎክ ስንላጥባት። ቆይ ገና ለማደግ የምትጥር ልጅ ናት። አይሽ ታዲያች ተደምን ምን ትጠብቂያለሽ? ገና የእኔ ፍቅር እደጊ፣ እደጊ፣ እናትሽን እርጂ፣ አገርሽን ጥቀሚ። ገና ነሽ እኮ ገና ለአቅበ ቲክቶክ እራሱ አልደረስሽም የምሬ ነው ተማሪ እንደነጃኒ በትበት በይ እንደነፊውና እዚህ ቁጭ ብላሽ ኮመንት አትስጭ እስኪ ያቸው ች የት እንደደረሱ አንቺ እዚህ ቁጭ ብላሽ መልክት ያለሽ ሁ ለዚ ምን ይባላል የጎንደር ልጅ ናት መከራችን ገብሬላ ሰለቻችሁን፣ እኮ ጊዜ በይኔ በስማ በጣም ነው የሚሰለችት። ተሳዳቢ ሰዎች በጣም ነው የሚሰለች። ማሪ ፋራ ብላ ደሞ ኮመንት የሰጠችን ማሬ የፊትሽን ጉንጭ እንትን የጉንጩ ስሪ

ሉና እኛ አልእኛ ኮ ዝም በሉ አላለን። የሚያወሩንን በስርዓት ኮ እያወራ የሚሳደቡትን ግን ሰውን ስድብ ይሰለቻል። ነን ለምን አትሳደቡም? ከሆነ ደግሞ ፐርሰናሊቲያችን አይደለም። ሌላ ጥያቄ ያለሽ? የኔ ቆንጆ